ዛሬ ብሩክ ምንድን ነው ይዘው የመጣው ነገር? ሀይሚን በጣም ያስደነግጣት ነገር። እንደምታያቸው ተፋጠዋል፣ ፊት ለፊት ማለት ነው። ጨረቃዎችን አብረው ስለመጡ በጣም ደስ ብሎኛል። የእውነት መለያየታቸውን መጣላታቸውን ምናምን ማየት አልፈልግም። በቃ የሆነ ነገር ይደብረኛል። ና እንግዲህ ሀይሚና ብሩክ ትናንትና አለመግባባት ተፈጥሮ ነበር። ከትናንትና በፊት ትናንትናም እንግዲህ ደስ የሚል የኢፍጥር ፕሮግራም ተዘጋጅቶ እንግዲህ እዛ ምርጥ ጊዜ አሳልፎ ወደ ቤታቸው ተመልሰው መጠዋል ማለት ነው። ስለተፈጠረው ችግርም እንግዲህ በምን አይነት መንገድ እንደፈቱትም ብሩክ ተናግሯል ማለት ነው። ዛሬ እንግዲህ ሀይሚ ደንግጣለች። ብሩክ በጣም ከባድ የሆነ ነገር ነው ይዞ የመጣው። በመጀመሪያ እንዴት ናችሁልኝ ውድ የቻናል ቤተሰቦች? ብያላችሁበት ሰላማችሁ ይብዛ። እንግዲህ ኢድ ነገ እሁድ ይሁን ሰኞ ይሁን አላቅም ግን ደግሞ ይመስለኛል ሰኞ ነው። ለማንኛውም ግን ለእስልምና እምነት ተከታዮች በሙሉ እንኳን አደረሳችሁ እላለው ማለት ነው። ውዶችዬ ከስራ ምርፍ የምትሉበት ጊዜ ነው ብዬ ነው ማስበው። ረመዳን ሲያልቅ የእውነት በጣም ማለት ኢትዮጵያ ውስጥ መጾሙ ምናምን ደስ ይላል፣ ድባቡ፣ አንድነቱ እኔ እንጃ ወከባለ፣ ብቻ ማታ ማታ የሆነ በጣም ደስ የሚል ነገር ነው። የሙስሊሞች ጾም ሲመጣ ወከባው ደስ ይላል። ኢትዮጵያ ውስጥ ስትሆኑ እና ወደ ውጭ ሀገር ስትሆኑ ግን ጾሙ እንዳለ ሆኖ ጥሩ ሆኖ ግን ደግሞ ስራው በጣም ስለሚበዛ ታሳዝኑኛላችሁ። ለማንኛውም ግን እንኳን ለዛሬ ቀን አደረሳችሁ። እንግዲህ ያው አንድ ወር ሙሉ ጽማችሁ ለዛሬ ቀን ደርሳችኋል ና እንኳን አደረሳችሁ ላለውኝ እህቶቼ ወንድሞቼ ማለት ነው። እና ወደነ ሀይሜ ወደነ ብሩክ ስመጣላችሁ ሀይሜና ብሩክ እንግዲህ ትንሻ ለመግባባት ተፈጥሮ ብዙዎቻችን እንግዲህ እኔ እስከ ማልቀስ ደርሼ ነበር። ምን አይነት ችግር ተፈጠረ ማለት እኔ እነግራችኋለሁ። ከመጀመሪያውም ሀይሜ ብሩክ ላትጀምሩት በቃ የማትጨርሱት ከሆነ አትጀምሩት ብያለሁ፣ ገና መጀመሪያም ማለት ነው። ምክንያቱም ባዶ ተስፋ አትሰጣጡ። በቃ የማይሆን ነገር የማይጓዝ ነገር እስከ መጨረሻው ዋጋ ከፍላችሁ ፍቅር አድናችሁ ጠብቃችሁ ማታቆዩት ከሆነ ይቅርባችሁ፣ በቃ አትጀምሩ ብያለሁ እና ከጀመራችሁ አይቀር ደግሞ ብዙ ፈተናዎች ይመጣሉ። በህይወታችሁ ውስጥ ሶስተኛ ወገን አራተኛ ወገን፣ በቤተሰብ ራሱ አሁን ገና ገና ከዚህ በኋላ ራሱ እኔ ልንገራችሁ ጣልቀም ይገባ ሰዋለ። በቤተሰብ ራሱ ማለት ወይ በሀይሚ ወይ በብሩክ ብቻ፣ ሚስጥሩን አልነግራችሁም እና ይሄ ግን የሚሆነው ሁለታችሁ እጅ ለእጅ ስትያዙ፣ ልብ ለልብ በደንብ ስትገናኙ፣ በደንብ በቃ ስትዋሃዱ፣ በደንብ ስትተሳሰቡ እማትወጡት እማታልፉት ችግር የለም ብዬ ተናግሬ ያለሁ ሀሳብ አስተያየት ሰጥቻለሁኝ ና ባለፈው እንግዲህ የተፈጠረ ነገር ነበረ። አንዳንዶቻችን እንደውም ብዙ ነገር ስትሉ ነበር። ሀይሜን ስታማት ነበረ። ከቢኒ ጋር አገናኝታችሁ አያይዛችሁ ምናምን ብዙ ነገር ብላችኋል። እዚህ ጋር መድገም አይጠበቅብኝም። ግን ቢያንስ የተወራ ነገር፣ የታየ ነገር፣ የተሰማ ነገር አውሩ። በቃ ፈጥራችሁ ከታች ከላይ ብላችሁ አቀጣጥላችሁ በቃ አታውሩ። አጫጭሳችሁ ምናምን ጋዝ ቤንዚል ጨምራችሁ ምናምን አታውሩ እና አለመግባባት ተፈጥሮ ነበር። ብሩክ እንደምታዩት የሆነ ነገር ሲፈጠር በቃ ጥሎ መሄድ ወይ ደግሞ እንዴት ነው ዝም የማለት አይነት ባህሪ ነው ያለው። በጣም በተደጋጋሚ ቶሎ ይበሳጫል፣ በጣም ቶሎ ይቆጣል። ግን ዝም ማለት የሆነ ቶሎ ይናደዳል እኮ ግን ዋጥ አድርጎት ፀጥ ማለት ነው የሚፈልገው፣ ያ ነገር ልፍ እስኪል። ይሄ ደግሞ በጣም ጥሩ ነገር ነው ብዬ ነው የማስበው። ምክንያቱም ወዲያው ወዲያው በብሱ በቃ በትኩሱ በትኩሱ እሷም አንድ እሱም አንድ የሚሉ ከሆነ በቃ አለቀላቸው፣ በቃ ቤት ፈረሰም። የእውነቴን ነው የምላችሁ። ግን አንድ ሰው ሲናደድ ዝም የሚል ከሆነ ጸጥታን የሚመርጥ ከሆነ ጥሩ ነው። የሚያስጠላው ጥሩ ያልሆነው ነገር ልንገራችሁ። አንድ ሰው ተናዶ ተበሳጭቶ ወዲያሁኑ በንዴት የሆነ ነገር ሲያደርግ፣ ወይ ከቤት ወጥቶ ብን ብሎ ሲጠፋ፣ ይሄ በጣም አስጠሊታ ነገር ነው። ምክንያቱም ያ ሰው የማይሆን ውሳኔ በህይወቱ ላይ በራሱ በሚወዱ ሰዎችም በጣም የሚያስጠላ ውሳኔ ወስኖ በቃ የሚያስጠላ ነገር ነው የሚጀምረው ማለት ነው። እና የማይሆን መንገድ የማይሆን ጉዞ ይጀምራል ሳያስበው። በ በቃ የሆነ ንዴቱ ይቆጣጠረዋል። ይህንን ነው ልላችሁ የምችለው። እና ብሩክ ግን ዝምታን ይመርጣል። ይሄ በጣም ትልቅ ነገር ነው። የእውነት ነው ምላችሁ እና ሀይሚ ደግሞ ይህንን ነገር አልተረዳችውም። ማለቴ ያው በእርግጥ ልትሄድ እኔም ከሄደች እኔ በጣም አዝንባት ነበር። ለዚህ ነው እንዲ ሁሉ የለፋሽው፣ ለዚህ ይሄ ነው እንዲ ፍቅር ፍቅር የምትሉት፣ ይሄ ነው እንዲ መተሳሰብ፣ ይሄ ነው እንዲ መዋደድ፣ ይሄ ነው እንዲ መፈቃቀር ብዬ ሀይሚን ራሱ ልወቅሳት ነበር፣ ከጫፍ ደርሼ ነበር። ግን ደግሞ ብሩክ ተናግሯል። ሴት ልጅ ብልጥ ናት፣ ልትሄድ ብላ ሳይሆን ያውቃ ነው እኔ እንትን ለማለት ነው ብሏል። እና እውነት ነው፣ እንደዛ ነው መሆን ያለበት። ሴት ደግሞ ከምንም በላይ ብልጥ መሆን አለባት፣ ነገራቶችን ችግሮችን መፍታት ያለ ብልሃተኛ መሆን አለባት ብዬ ነው የማስበውና ብሩክ እና ሀይሚ መቼ ማንም አይለያችሁ። ከዚህ በኋላ በጣም የተሳሰራችሁ በጣም የተያዘ ብዙ ነገር አላችሁ፣ በጣም ብዙ ነገር እና አለመግባባት ሊፈጠር ይችላል። ሀይሚዬ ደግሞ ዝምታውን አትጥዩ፣ ጥሩ ነው። ወዲያው በንዴት ተበሳጭቶ ወይ ከመማታት ወይ ከመጮ፣ ከመበሳጨት ወይ እቃ ከመስበር ወይ ደግሞ ያልሆነ ቃላት ከሚወረውርብሽ ዝምታን መምረጡ ጥሩ ነው ብዬ ነው የማስበው። ለጊዜው አንቺ ለምን አላወራኝም ለምን አልተናገረኝም እንደዚህ ልትይ ትችያለሽ። ግን ደግሞ ዝምታው ደግሞ ጥሩ ነው ብዬ ነው የማስበው ለጊዜው ግን ያ ነገር ማደር የለበትም ብዬ ነው የማስበው። ሲረጋጋው ወይ ስትረጋጊ ወይ ሲረጋጋ ማውራት ጥሩ ነው ብዬ ነው የማስበው። ለማንኛውም ግን ችግሩ ተፈትቶ እንግዲህ ዛሬ ላይ ደስተኛው ናችሁ። ስለመጣችሁ ደስ ብሎኛል። ዛሬ ይዞት የመጣው ነገር ብሩክ ምንድን ነው? ሀሳቡ ምንድን ነው የሚለው ነገር እንግዲህ ሀይሚን ሁለት ልጅ ነው አንድ ነው እንጂ አራት ልጆች ግን መቼ ነው የሚወለዱት በቅድሚያ ረተው ቶሎ ተወለዱልን እንዴ እኛ በጉጉት ጠበቅናችሁ ጠበቅናችሁ እስከሆነ አትመጡም እንዴ እና ዛሬ ብሮክ ፕራንክ ነው ይዞ የመጣው ከመጣላት ከመጨቃጨቅ ከመከራከር በላይ ደግሞ ተደል ሲል የእውነት እንደዚህ ፕራንክ እንደዚህ አይነት ፕራንኮች ወይም ደግሞ ፕራንክ ቪዲዮ በአጠቃላይ እኔ በጣም በህይወት የሚያዝናናኝ ነገር ዩቲዩብ ላይ የሆነ ፕራንክ ቪዲዮችን ማየት ነው በጣም ማለት ነው ደግሞ በምወዳቸው በእነ ሀይሚ በነቡራ ሲሆን ደግሞ በጣም ደስ ይለኛል ያስደስተኛል እና ዛሬ ይዞት የመጣው ነገር ፕራንክ ነው። ሀይሚ ትንሽ ተጨንቃለች፣ ግን መልእክት ያለው ነገር ነው ቁም ነገር ያለው ነገር ነው ብሩክ ይዞ የመጣውና ልጅ አለኝ አንድ አመት ልጅ ነው። ስለዚህ በአንድ ቀን ግንኙነት በቃ በአንድ ቀን ስህተት ልጅ ተፈጥሮ ልጅቷም ደግሞ ሕፃኑን ጥላ ቤት የበረ ላይ ወረቀት ጽፋ አሳድገው ያንተ ልጅ ነው ብላ ጥላልኝ ሄዳለች እያላት ነው የሚገኘው እና ሀይሚ ደግሞ በጣም ደነገጠች። መጀመሪያ ቃል አስገብቷት እንዳትከጅኝ እንዳትተኝ እንዳትበ እንድታግዥ ይፈልጋሉ ብሏታል፣ እና ሀይሚ ሚያን ቃል ገብታለት ነው እንግዲህ ይህንን ነገር የነገራትና በጣም ነው የተጨነቀችለት። ሀይሚን ያደነኳትን ነገር ልንገራችሁ። አንዳንድ ሴቶች እንደዚህ አይነት ነገር ሲፈጠር ሰው የሚሳሳት አይመስላቸውም፣ አንደኛ ነገር። ሁለተኛ ነገር ደግሞ ላለፈ ነገር ራሱ እንዴት እንደዚህ ያደርጋል ወይም እንዴት እንደዚህ ታደርጋለች ብለው በጣም ያልሆነ ነገር የሚናገሩ ያልሆነ ያዙ ሊቀቁ ምን የሚያብዱ ሰዎች አሉ። ሀይሚ ግን ተረጋጋች፣ አያችሁ? ከሱ ቀኑን ጠየቀችው። መቼ ነው እንደዚህ ሆነ? አለችው። ከአንድ ዓመት በፊት ሲላት በጣም ነው የተረጋጋችሁ በጣም ከሚባለው በላይ እና ልመንህ እንደዚህ አይነት ስህተት ትሰራለህ ብላ በቃ እምነቷን ራሱ በጣም በቃ እስከ ጥግ ድረስ ነው። በጣም ነው የገረመኝ ና ደስ ትላላችሁ፣ አያድርገው። በእርግጥ ልጅ ጸጋ ነው፣ የእግዚአብሔር ስጦታ ነው፣ የእግዚአብሔር ጸጋ ነው። ደስ የማይለው ነገር ውሸት ነው። ምክንያቱም ልጅ ወልደው ልጅ ይዘው እናቶቻቸው ቤት አስቀምጠው፣ ወይ ቤታቸው አስቀምጠው በቃ ልጅ እንደሌላቸው አክት ያደርጋል። ወይም ደግሞ ስለ ልጃቸው አንድ ነገር ሳያወሩ በጣም ብዙ ጊዜያትን የፍቅር ጊዜያትን ከሌላ ሴት ጋር አሳልፉና ይህንን እውነት ስትደርስበት ሴቷ በጣም ከባድ ጸብ ይፈጠራል፣ ወንዱም እንደዛው ሊፈጠር ይችላልና እውነታውን ተናግሮ የመሸበት ማደር የሚለውን ነገር እኔ በደንብ እስማማበት አለውኝ። ና አንዳንዶቹ እንግዲህ በአንድ ቀን ስህተት በቃ ለአንድ ቀን ብለው በተለይ እውነቱ ነው ብሩክ ተናግሯል። ለሴት ልጅ የነገር በጣም ከባድ ነው ለወንድ ልጅ ችግር የለውም። ግን ለሴት ልጅ ከባድ ነው ና ራሳችሁን ጠብቁ፣ ራሳችሁን አክብሩ፣ ራሳችሁን ተቆጣጠሩ ብሏል። ና እውነት ነው። አንዳንዶቹ አሁን ለአንድ ቀን ስሜት ለሰላሳ ደቂቃ ለአስር ደቂቃ ስሜት ብለው ጽንስ ይፈጠራል፣ ልጅ ይመጣል። ልጅ መምጣቱ ጥሩ ነው፣ የእግዚአብሔር ስጦታ ነው ግን ደግሞ በማይፈለግበት ወይም ደግሞ አባት ተሳቆ እናት ተሳቆ ወይ ተማራ እንደዚህ ምናምን ከሚሆን በሰላም መወለድ የሚችልበትን መንገድ መፈለግ ነው እንጂ በቃ አስቀድሞ ከማንም ሰው ጋር ዝም ብሎ አለመጋደም። በቃ ባጭሩ ይሄ እኔ በጣም የምደግፈው ነገር ነው። እና ሀይሚ ተቀብላለች። ግን ብሩክ በራሱ እየሳቀ ነበር፣ ያወራት መንገድ ምናምን እያሳቀው ነበር በራሱና። ለማንኛውም ግን ሀይሚ የምልዱን ለማሳደግ ተዘጋጅታለች። ላሳደግል ሳይሆን አቅሜ በሚፈቅደው እንግዲህ አግዛለሁ ምናምን ስትለው ነበርና፣ እና ብቻ ግን ብሩክ ያው ታማኝ ሰው እንደሆንክ ግልጽ ነው። ሀይሚም ራሱ ትተማመንብሃለች በደንብ ኮርታ ነው በድፍረት ነው የተናገረች። በቃ ይህን ነገር አታደርግም ልመንህ ነው ያለች። እና በጣም ደስ የሚል ነገር ነው። ጥሩ አስተማሪ ቪዲዮ ነው ብዬ ነው የማስበው። እውነት ነው። ራሳችን ሁላችን የምንጠብቅ። ለማንኛውም ግን ሀይሚ ቡራ ጨረቃዎቼ የእኔ ፀሐዮች እንደዚህ ደምቃችሁ አምራችሁ ስለመጣችሁልን ደስ ብሎናል። ሀይሚ ግን ውበቷ በጣም አልጨመረባችሁም? ሰሞኑን የጸጉር ስታይሏ፣ አለባበሷ በጣም ነው ደስ የሚለው። በጣም አምሮባት ውብ ሆና እየመጣች ነው የምትገኘውና ሀይሚዬ ሁሌ የሚመርብሽ የእውነት በጣም ደግሞ፣ ሀይሚ እኔ እንጃ አላውቅም፣ የሆነች ቀጫጫ ደስ የምትል ቀጫጫ፣ በቃ ሁሌ በቃ እኔ እንጃ አላውቅም ትለያለች። ምርጥዬ ልጅ ናትና ቅጥናቷ ደስ ይለኛል፣ ጸጉሯ ደስ ይለኛል፣ ስታይሏ በቃ አለባበሷ በጣም ነው የሚመቸኝ። እኔ ከሀይሚ ምንም ጠላው ነገር የለም፣ የሚወጣላት ነገር የለም። ከብሩክ ጋር ደግሞ ስትሆን ደግሞ ይበልጥ ውበቷ ወጦ ይታያል ማለት ነው። እና ሰላማችሁ ደስታችሁ ይብዛ፣ በጣም ነው የምንወዳችሁ። አትጥፉብን፣ ቶሎ ቶሎ እየመጣችሁ ቪዲዮ ስሩልን። የእናንተን መከፋት አያሳየን አያሰማን፣ መጥፋችሁን፣ ክፋችሁን ያርቅልን እላለሁ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። እንግዲህ ለሙስሊም እህት ወንድሞቼ መልእክት አስተላልፌያለሁ። የክርስቲያን እህት ወንድሞቼ ደግሞ እምነት ተከታዮች ደግሞ እንግዲህ በቅርቡ የእኛም ጾም ይፈታል። እግዚአብሔር ደግሞ በሰላም እንዳስጀመረን በሰላም ያስጨርሰን። የኔ ምርጦች እግዚአብሔር ከእናንተ ጋር ይሁን። በያላችሁበት ይሄን ቪዲዮ በሚደርሳችሁ ሁሉ እግዚአብሔር ይጠብቃችሁ፣ የልባችሁን መሻት ይሙላላችሁ። የጨረቃ ፋሚሎች በጣም ልዩ ልዩ ናችሁ። ለእናንተ ምንም ቃል የለኝም። በእውነት ነው የምላችሁ። ኮሜንት አነባለው፣ ገብቼ የምታወሩትን እሰማለሁ፣ መልእክት የምታስተላልፉትን እሰማለሁ። ፕሮፋይል ስታደረጓቸው ፎቶአቸውን በጣም ነው በቃ የምደነቀው። በቃና ሀይሚ ብሩክም እድለኛ ናቸው። እንደዚህ አይነት ሰዎች ልብ ውስጥ መግባት ማለት በጣም ትልቅ ነገር ነው። እግዚአብሔር ሲመርቅ እንደዚህ ነው እና ለእናንተም እንግዲህ ደስታን እንዲሰጣችሁ ከልብ እመኝላችኋለሁ። ወዳችኋለሁ። እኔንም አበረታቱ። ላይክ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እንገናኛለን። ሰላም ቆዩልኝ። ባይ ባይ።